አረ እሱ እኮ እንቅልፉን ተኝቷል እና እሷም ሞጉዚቱ ነች፣ እንደዛ የምታስተኛ ሰናይት። እና ደጂ እጁን ስለያዘችው ነው እንደዚህ የምትሆኝ። ወይ አንቀል ባለግዛላትና ትዘለዋ እሱ ይሻላታል። ይሄ ነው እንደዚህ በአንድ ያናደደሽ ዳረን የምናቀባኝ ሳኒ ዛሬ ብቻዋን ቁጭ ብላ ታወራለች። ድንገት ክብሮም ይመጣል። እንደ ቤቴ ልሄድ ነው አላልክም እንዴ ምን እውነት ተመልሳ መጣ ትለዋለች። አይ ማናት ሊና የምትባለዋ ክላስ ገብታ ለዛ ነው ትላታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጆን ኩኪንግ ቤተሰቦች ጽናት የህይወት መንገድ የሚለውን ተከታታይ ድራማ 86ን ይዤላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ሳኑ በኪብሮን መቅናት ጀምራለች። እንዴ ለምን ገብተሃል ተኛህም? አይ ሊና ገብታ ስለተኛች ለዛ ነው እና እሷ ሳሎን ገብታ አትተኛም እንደ ትላለች በቅናት። አይ፣ ችግር የለውም አልጋው እኮ ለሁለታችንም ይበቃል ይላታል። እንዳትጨርሰው በማለት ትጮህበታለች። እንዴ፣ ምን ነው? ለምን ተናደርሽ? ይላታል። አንተ ከሷ ጋር ባገኝ ቤትህ መቃብር ነው ማደርግልህ በማለት ትነግረዋለች። ኪብሮምም ይገርመዋል። እንዴም ችግር አለው ይላታል። እኔ ለአንተ ስቤልህ ነው እንደ ኪራ ስትጸጸት ማየት አልፈልግም ትለዋለች። ኪብሮምም በመገረም አረ እሱ እኮ ሚስት ስላለችው ነው የተጸጸተው እኔ ምን አለኝ፣ ለምን እጸጸታለሁ? ይላታል። አረ እንደሱ ነው እንደ ትላለች። ነው እንደዛ ከሆነ ታዲያ ለምን አትሄድም አሁን? ትለዋለች። እኔ ሲጀመር እሄዳለሁ እኮ አላድረምስ ይላታል። እንዴ ምን ሆነሽ ነው ሰኑ ኧረ፣ ተረጋጊ ይላታል። ኧረ እባክህ ተረጋጊ የምትለው ቤንዚል ካር ከፈከፍክብን በኋላ ነው ትለዋለች። አይ ይችልሽ መጥላትሽ አግባብ አይደለም ይላታል። ሰኑም በጣም ተናደደና እና ቆየ ግል ጠበቃዋ ለምን አትሆንም አትሆንም በማለት ተታው ትሄዳለች። ኪራና ጽናትም ያወራሉ ግን እኔ የሚልሽ ይቅርታ አድርገሽልኛል፣ ይቅርታሽስ ከልብሽ ነው በማለት ይጠይቃታል። አዎ ይቅርታ አድርጌላለሁ ትለዋለች። ፍቅር እኮ ከሁሉም ይበልጣል በማለትም ትነግረዋለች። ሊናም በር ስር ሆና ቆማ ታዳምጣለች። እንዴ እናንተ በማለትም በር ከፍታ ትገባለች። እንዴ ምን ሆነሽ ነው ይሏታል እሷም አውቃ ታስመስላለች ወይኔ የመጣሁት ክላሳችሁ ነው እንዴ እኔ እኮ ሽንት ቤት የሄድኩ መስሎኝ ነው ትላለች በውሸት አይኗን እያሸች ከእንቅልፉ እንደተነሳ ሰው እና አሁንም ቆመሻል ውጫ ትላታለች ጽናት ኪራም በጣም ይናደዳል እሷም ከዚህ በኋላ ስትተኙ በሩን ዘግታችሁ ተኙ በማለት ትታቸው ትሄዳለች ጽናትም ትናደዳለች። ሳሎንም ሂዳ ትተኛለች። ሊና ናሆም እና መሩም ቁጭ ብለው ያወራሉ። እንዴ አንተ ላይ ምንድን ነው ናሆም፣ ይህን ሰሞን ስራ ትሄድም መቅረት አብዝተሃል በማለት ትነግረዋለች። እንዴ እኔ ስራ እንዲሄድ ከፈለሽ እኔ ምልሽን መስማት አለብሽ። እኔ ስራ በሄርኩበት ሰዓት ልብስ ማጠብ ሶፋ መግፋት አንድ ሺ አይነት ወጥ መስራት፣ በቃ ምንድን ነው ራስሽን እንድታደክሚ እንድትታመሚ አልፈልግም በማለትም ይነግራታል። እና ታዲያ እኔ ሴት አይደለሁ እንዴ ቤት ካላጸዳሁ፣ ምግብ ካልሰራው ምን ነው ሴትነቴ? ትለዋለች። አንቺ እንደሆንሽ የተሰራውን ሁሉ አትበይም፣ ትንሽ በልተሽ ቦርጬ ለውፍረት ሼፕ እያልሽ እንትን ታያለሽ። ስለዚህ በቃ አትስሪ በማለትም ይነግራታል። ጽናትም ተነስታ ወደ ሳሎን ትሄዳለች። ሊና ተኝታለች እና ደህና አደርሽ ሊና ትላታለች። ደህና ነኝ እናንተ እያላችሁ ምን ሰላም አለኝ? ትላታለች። እንዴት ትላታለች የቻልነውን ሁሉ እኮ እያደረግንልሽ ነው። ከዚህ በላይ ምን እናደርግልሽ? ትላታለች ፀናት፣ እናንተ የቻላችሁትን ሁሉ የምታደርጉት እኔን ከዚህ ቤት ለማስወጣት ነው ትላታለች። አ አሁን ኬራ ስራ ስለምሄድ ቁርስ ልስራለት ብላ ትታት ወደ ኪችን ትሄዳለች። ሊናም ተከትላ ጽናትን ወደ ኪችን ትሄዳለች። ምነው በሰላም ነው ሊና? በማለትም ትጠይቃታለች። ጽናት ቆይኔ የምላችሁ እዚህ ስራ ውስጥ ደልቶን የገባን መሰለሽ? ለምንድነው እናንተ ንጹህነን ንጹሐነን ባዮች ለምንድነው እኛ ላይ የምትፈርዱብን? በማለትም ትጠይቃታለች። አይ ለምን እንደዛልሽ ለምንድነውስ እንደዚህ የተሰማሽ? ትላታለች ጽናት እኛም እኮ እንዳንቺ ተከብረን የቤት እመቤት መሆን እንፈልጋለንም፣ በማለት ተነግራታለች። እኔ እንደዛ እንዲሰማሽ አስቤ አይደለም፣ በማለት ታቅፋታለች። በሳቅ በጨዋታ እኮ የተደበቀ ልጅነት አለ፣ ትላታለች ሊና። ይቅርታ ትላታለች። ሊናም ትሄዳለች። ጽናት ብቻዋን እንዴ ይህን ልትል የቻለችው ምን የሚያስቀይም ቃል ተናግርት ነው? እያለች ብቻዋን ታወራለች። ሳኑም ከእህቷ ጋር ስልክ ታወራለች። እንዴ በዚህ ሰዓት እኔ የትም አልሄድም። በቃ እኔ የትም መሄድ የለብኝም ማለት ነው። በቃ በራሴ መንቀሳቀስ አልችልም በማለትም ብቻዋን ታወራለች። ስልኩን ከዘጋች በኋላ ኪብሮምም ሳሎን ተኝቶ ሊና አጋጣሚ ስትሄድ በህልሙ ሲቃዥ ታየዋለች። እጁን ትይዘውና ተነስ ትለዋለች። በዚህን ጊዜ ድንገት ሰኑ ትመጣለች። በጣም ትናደዳለች። አንዴ ናው እንዴ በማለትም ትታ ትሄዳለች። እንዴ ሰኑ ቆይ ተረጋጊ፣ ምን ሆነሽ ነው ይላታል። አንቺም እያረግሽ ነው እዚህ ሲላት፣ እንዴ አንተ ራስ ከሆነ በህልምህ ስለነበር እጅ ያስከኝ በማለትም ትነግረዋለች። መቼም ምን ተኝቼ አንቺን በህልሜ አላይ መቼስ ይላል ኪብሮም። ለምንድን ነው እንደሱ ደግሞ አፍጠሽ የምታይኝ? ይላታል ሌና ምን አስበሽ ነው በማለት ትቷት ይሄዳል። እንዴ ምን አስበሽ ነው ይላል። እንዴ እሱ ለራሱ ምን አስቦ ነው ትላለች ብቻዋን ሌና። ቅዱስና ሰኑም ካፌ ቁጭ ብለው ቡና ይጠጣሉ። በቃ ይሄን ካፌ አዘውትረሃል ማለት ነው ትለዋለች። በጠዋት ተነስተህ ሁሌ እዚህ ነህም በማለት ትጠይቀዋለች። እኔም ብልህ ግን ሰሞኑን ከነኪራ ቤት ለምንድነው የጠፋኸው? ትለዋለች። አይ ጽናትን ዓይኗን ማየት እኮ በጣም ስለከበደኝ ነው ይላታል። ነገሩ አይፈረድብህም ትለዋለች። እንዴ ምን ማለትሽ ነው? ሆን ብዬ እኮ ያደረኩት መሰለ እኔ በስህተት ድንገት የተፈጠረ ነገር ነው እንጂ ማንንም ለመጉዳት ያደረኩን ነገር የለም በማለትም ይነግራታል። ሰኑም በጣም ስለተናደደች በኪብሮንና በሊና ወደ ጽናት ቤት ሄዳለች። ጽናት ኪችን ነበረች እና ወደ ጽናት ትሄዳለች። እንዴ ሰኑ ዛሬ ከነ ፖርሳሽ ኪችን በሰላም ነው ትላታለች። ምን ሆነች ነው የተናደድሽው? በማለት ትጠይቃታለች። አይ ምንም አልሆንኩም ትላታለች። ይቺ ሊናና ይሄ ጅል ትላለች። እንዴ ማን ነው ትላታለች። እንዴ ከኪራ ውጭ እዚህ ቤት ሌላ ሰው ማን ነው ያለው? ኪብሮም እኮ እሱ እና ያልኩሽ። እና ታዲያ ኪብሮም እኮ ተኝተዋል ትላታለች። አዎ እኔ ምልሽ እጁን ይዛ የምታስተኛው መጉዚቱ ናት በማለትም ትናደዳለች። እንዴ ምን ሆነሽ ነው? እጁን ስለያዘችው ነው እንዴ ተናደድሽም? የተናደድሽም ትላታለች ጽናትም፣ አይ አንቀልባ ላንጣላቸው በማለትም ታወራለች። ሰኑ በጣም ስለተናደደች እኔ ግን ጽናት የምነግርሽ ነገር ይች ሊና የምትባል ከዚህ ቤት ካልወጣች የሁላችንንም ጨጓራ ነው የምትልጣው ትላታለች። እናንች ምን አናደደሽ ትላታለች ጽናት ማን? እኔ አልተናደድኩም። እንደው ዝም ብዬ ነው ትላትና ትታት ትሄዳለች። ጽናትን ብቻዋን አይሰኒ አንቀጠቀጣት እኮ ይሄማ የሊና ጥላቻ ብቻ አይደለም፣ ሌላም ነገር